የሚገኘው ቢታኒያ መድኃኒታችን ኢየሱስ ክርስቶስ በተነሳ በአርባ ቀኑ ያረገበት ቦታ ነው። ይህ ከዛ ከተነሳንበት ተራራውን የጀመርንበት አካባቢ በአጠቃላይ ደብረ ዘይት ይባላል። በስሩ ደግሞ የተለያዩ ቅዱሳን መካናት አሉ። ከነዚህ ቦታዎች አንዱ አሁን የምንገኝበት ኮረብታ ከደብረ ዘይት ተራራ ጠገብ ወይም በዚያ ውስጥ የሚገኘው ቢታኒያ ነው። በሉቃስ ወንጌል ምዕራፍ 24 ከቁጥር 23 ጀምሮ ወይም ወደታችሁ ዋና ቦታው ላይ ያለው እናነበው። ቀዳይታችን ኢየሱስ ክርስቶስ ከትንሳኤ ውስጥ ከእርገቱ ድረስ ከ11 ጊዜ በላይ ለደቀ መዛሙርቱም እንደዚህም 500 ሰዎች ባሉበት ሁሉ ተገልጿል። ለምሳሌ አንደኛ ቆሮንቶስ ምዕራፍ 15 ላይ ለነ ጴጥሮስ ታይቶ የለምን? ለሴቶች ታይቶ የለም? አምስት መቶ ሰዎች ያሉበት ተብሪያ ደሳ ተገብ ታይቶ የለምን? ያለ ቅዱስ ጳውሎስ ይዘር በመጨረሻ በአርባኛው ቀንም እንደዚሁ ባርኳቸው ስለማድረጉ ነው እና በዚህ ቅዱስ ስፍራ ላይ የሆነውን ከቅዱስ ወንጌል በሉቃስ ወንጌል ምዕራፍ 24፣ እነሆም አባቴ የሰጠውን ተስፋ ልክላቸዋለሁ እናንተ ግን ከላይ ኃይል እስከምትለብሱ ድረስ በኢየሩሳሌም ከተማ ቆዩ። እስከ ቢታንያም አወጣቸው። ይህን ካላቸው በኋላ እስከ ቢታንያም አወጣቸው፣ ወደዚህ ቦታ ነው። እጆቹንም አንስቶ ባረካቸው። ሲባርካቸውም ከእነርሱ ተለየ፣ ወደ ሰማይም አረገ። እነርሱም ሰገዱለትና በብዙ ደስታ ወደ ኢየሩሳሌም ተመለሱ። ዘወትርም እግዚአብሔርን እያመሰገኑ እየባረኩ በመቅደስ ኖሩ ይላል። ስለ ቃሉ አምላካችን ርጃ የተመሰገነ ይሁን። ሉቃስ 24 ቁጥር ሃምሳ ላይ ይገኛል ማለት ነው። ይሄ ሉቃስ 24 ቁጥር ሃምሳ ቢታንያ ይህ ከፍታ ቦታ በወዲያኛው አቅጣጫ አላዛርን አያይዘው ያስነሳበት ነው። በወዲ ደግሞ ይህ ኮረብታው ቀኑ በተነሳ ጌታችን ኢየሱስ ክርስቶስ አርገ በስብሐት ውስተ ሰማያት ወነበረ በየማነ አቡሁ ዳግመ ይመጽእ በስብሐት እያልን በጸሎት ሃይማኖትም ለምን ጸልየው መድኃኒዓለም ኢየሱስ ክርስቶስ አስቀድሞ በነቢያት ዐርገ እግዚአብሔር በይባቤ እግዚአብሔር በምስጋና በቅዳሴ በቅዳሴ መላእክት ዐረገ ተብሎ በነቢዩ ዳዊት እንደተናገረው ጊዜው ሲደርስ አምላካችን ምሬታችን ኢየሱስ ክርስቶስ ነገረ ድኅነቱን ሁሉ ፈጽሞ በተዋህዶ ምስጢር በለበሰው ስጋም ያ የለበሰው ስጋም በአብሪና በሰማይ ክብር ያገኝ ዘንድ ፈቃዱ ሆነ። ከድንግል ማርያም ከሰማይ ስጋ አለመጣም። ከድንግል ማርያም በድንግልና ጸንሳ በመወለድ የነሳው ስጋ ነው በተዋህዶ እሱም ማረገ እና መድኃኒታችን ኢየሱስ ክርስቶስ በዚህ ቦታ አስራ ሁለቱን ደቀ መዛሙርት ወደ ቢታንያ አወጣቸው። እጁን ጭኖ ባረካቸው። ይህ ቡራኬ እስከ ፓትሪያርክነት ሾማቸው ይላሉ። ሹመታቸውን አጸናላቸው ሲል ሐዋርያትን እግራቸውን ባጠበ ጊዜ ጥምቀታቸው ነው። በቆረቡ ጊዜ ልጅነታቸው የጸናበት ነው። በትንሳኤ ዕለት ደግሞ አያይዞ ልክ የተነሳበት ዕለት ደግሞ እፍ አለባቸው፣ እጆቹን ጭኖ ይቅር ያላችሁት ሁሉ ይቀርለታል። ሲመት የተሾሙት ያኔ ነው ሐዋርያት፣ የዛሬው ሹመታቸውን እስከ ፓትሪያርክነት። ፓትሪያርክ ማለት ፓተር ያርክ፣ የመጀመሪያ አባት፣ ታላቅ አባት፣ ክቡር አባት ማለት ነው። ስለዚህ ማዕረጋቸውን ከፍ አደረገላቸው። ሌሎችን እያጠመቁም ልጅነት እንዲሁም ደግሞ ክህነትም እነ እስጢፋኖስ እንደሾሙ እንዲሾሙ ማበቃቸው ነው። በዚህ ከእርገቱ አምሳኛ ቀን ደግሞ ሀብተ መንፈስ ቅዱስ አደላቸው ነው ለአገልግሎታቸው። ስለዚህ እጁን ጭኖ ባረካቸው ይላል፣ ክህነታቸውን አጸናላቸው። እርሱም በርቀት ያልሆነ በርቀት እየረቀቀ አይደለም፣ በርቀት እያዩት ነው ያረገው። ደመናውንም መላእክትም እያመሰገኑት፣ በደመናም ተከቦ የሰማይና የምድር ንጉሥ ፈጣሪ ዓለማት ኢየሱስ ክርስቶስ አረገ። እነሱንም ኃይል እስክትለብሱ በኢየሩሳሌም ቆዩ ኃይል ያለው መንፈስ ቅዱስ እስከሚወርድ እንዲሁም ደግሞ ኢየሩሳሌም ቤተ ክርስቲያንናት በክርስትና ጽኑ ነው በድንግል ማርያም ቃል ኪዳን ጽኑ ነው እናም በዚህ መልኩ አምላካዊ ቃሉን ነግሯቸው እየባረካቸው አረገ ስለዚህ በቤተክርስቲያናችን ከዘጠኙ አበይት በዓላት አንዱ በዓለ ዕርገት ነው ጌታ በተነሳ በአርባኛው ቀን ሐሙስን አይለቅም ሐሙስ ላይ የሚውል ነው ባረገ በአስረኛው ቀን ደግሞ እሁድን አይለቅም ጠራቅሊጦስ መንፈስ ቅዱስን ላከ። እሱን ደግሞ እዚያ ከሰዓት እናየዋለን ማለት ነው። ስለዚህ ቅዱስ ስፍራ ነው። እንዲሁም የዘንድሮ ተጓዦች እድለኞች ናቸው። ብዙ ጊዜ እየተዘጋ የማየት እድል የለንም። አሁንም ድንገት ነው የገባ ነው። በእውነት ከሆነ ቀጥታ ተራራው ጋር ምንሄድ ነበር የመሰለን እና መሪዎቹ እነ ኤልያስ ናቸው ያመጣቸው ያመጡን ያስታቸው። ብዙ ጊዜ ዝግ ነው በሚል ለራሴ ምስክር ከሁለት ጊዜ በላይ አላየሁትም። ራሱ አስራ አንድ አመት ሲመጣ እድለኞች ናቸው። ተሳለም ነው ጌታ ያረገጠውን ኮን ያረገበትን። በእውነት እድለኞች ነን ዛሬ፣ ምክንያቱም ያው እንደምታዩት የሌላ ይዞታ ነው፣ የክርስቲያኖች ይዞታ አይደለም። ሲፈልጉ ይዘጉታል፣ ሲፈልጉ እና እድለኞች ነን። ዋናው ጌታችን ያረገበት ቦታ ላይ ያው የተሳለማችሁት ያቺ ድንጋይ፣ እነርሱን ባርኮ ያረገበት ቦታ እንግዲህ አስቡት። ከድንግል ማርያም ተጸልሶ የተወለደው አምላክ ወላ አምላክ ኢየሱስ ክርስቶስ ነገረ ድህነትን ፈጽሞ ወደ ሰማይ ያረገበትን ቦታ ላይ መገኘት ከዚህ በላይ ጸጋ የለም፣ ክብር የለም። ሌላው ከዚህ የምንማረው ምስጢር እንግዲህ ሞትን ድል አድርጎ ተነስቶ እንዳረገ ሁሉ ከዚህ በኋላ የሚቀረው ምንድን ነው? ዳግም አይመጽም ዳግመኛ ይመጣል። የማያደርገውን አይናገርም፣ የተናገረውን አያስቀርም። አድርጋለሁ እንዳለ አድርጓል፣ እመጣለሁ እንዳለ ይመጣል። ሲመጣም እግሮቹ በደብረ ዘይት ተራራ ላይ ይቆማሉ ይላል። ምድር እንደ ሰፌድ ትሆናለች። በሃይማኖት በመግባር የኖሩት በቀኝ ይቆማሉ። በኃጢአት ባለማመን የኖሩት ሂዱ እናንተ ወደ እሳት ይባላሉ። ስለዚህ እንዳረገ ሁሉ ይመጣል። የቀረው ነገረ ምጽአቱ ነው። ስለዚህ ነው ድልዋኒክሙ ንበሩ፣ ተዘጋጅታችሁ ኑሩ፣ ተዘጋጅታችሁ ጠብቁ። የተናገረ ሁሉ ተፈጽሟል። እግዚአብሔር ለቃሉ የታመነ ነውና፣ መምጫውም አይታወቅም። ማቴዎስ 24 ላይ እዚሁ ደብረዘይት ተራራ ላይ ነው ስለ ምጽአቱ የተናገሩ መንግስት በመንግስት ላይ ይነሳል፣ ህዝብ በህዝብ ላይ ይነሳል እያለ ዛ ተራራው ላይ ሆነን ይህንንም እናነበዋለን። ስለዚህ እንዳደረገ ሁሉ ይመጣል። አሁን ግን የሚመጣው በበረት ለመወለድ ለመገረፍ አይደለም ለፍርድ ነው። ለፍርድ ነው። ለቀኝ ቁመት ያብቃል። ሌላው በቅዳሴ ጊዜ ቀዳሹ ቄስ እጅ በእጁ ይባርከናል አይደል። ጌታችን በዚህ ቦታ ደቀ መዛሙርቱን በእጁ ስለባረከን የዛ ምሳሌ ነው። በቅዳሴ ጊዜ ቀዳሹ ቄስ ሲባርከን ይህን ምስጢር አስታውሱ ማለት ነው። በእጁ ባረካቸው ይላል፣ በእጁ ባረካቸው። ቀዳሹ ቄስ የክርስቶስ ስጋና ደም በፈተተበት እጁ የቀደሰ ዕለት ልብሱን ሳያወልቅ በልብሰ ተክሮ እንዳለ ምዕመናንን ሁሉ አስቀዳሾችን ሁሉ ይባርከናል። ጌታችን ሲያደርግ በእጁ እንደባረካቸው የዛ ምሳሌ ነው ማለት እናም ብዙ ምስጢር ያለው ነው። ቢታንያ እራሷ የቤተ ክርስቲያን ምሳሌ ነች። ጌታችን ሰማያዊ ክብርን አድሏቸው በኢየሩሳሌም ቆዩ ብሎ እንዳደረገ ሁሉ እንዲህ ሁሉ ሰማያዊ ክብር የሚገለጥባት ቤተክርስቲያን የቢታንያ ምሳሌ ነው። ቀሪውን ደግሞ በደብረ ዘይት ተራራ ላይ ሆነን እንሰማለን። አሁን አደራ የምንላችሁ እዛ ተራራው ላይ ከፍታ ቦታው ላይ ሆነን ከተማውን በደንብ የመጨረሻው ገለጻ ሊሆን ይችላል። ከዚ በኋላ እዚህ በኋላ ቶሎ ቶሎ እየተሳለምን መውጣት ብቻ ነው። ከሰዓትም ጎልጎታ ገብተን ገቢያ ልትገቡ፣ ደብረ ዘይት ተራራ ላይ ነጋዴዎች አሉ ገለጻ ሳናደርግላቸው ወደ ገበያ ባቴ ወደ ገበያ ባቴ። ስለ ኢየሩሳሌም በደንብ ግን እዛ የምታገኙት አሁን የመጨረሻው ገለጻ የምታዩት ከተማ ምንድን ነው? ጸራጽ የሆነ የቱቃ ነው? ሰሎሞን ቤተ መቅደስ የቱቃ ነበር? መቃብሮቹ ለምን እዚህ ጋር መቃብር በዛ? ይሄ ሁሉ ገለጻ ይጠቅማቸዋል። እዛ ተራራው ላይ እናደርጋለን። ከዛ በኋላ ምትገዙት። እየገዛ መደነቅ ይችላል እናችን ሀሳብ ለማክበር ሞክሩ። አንድ መዝሙርና ጸሎት እናድርግ። በዚህ ቅዱስ ስፍራ ልታስታውሱት ነው። እየባረካቸው ወደ ላይ ያቀና የሚለውን ዝማሬ አጠር አድርገን መድኃኒዓለም በክብር ደመና ብለን ዘምረን እንሄዳለን። እየባረካቸው ወደ ላይ ያቀና፣ እየባረካቸው ወደ ላይ